ሰላም እንዴት አላችሁ? የአዲስ ኢንሳይደር ቤተሰቦች፣ ለእናንተ ይሆናሉ ያልናቸው መረጃዎች አጠናቅረን እይዘን ቀረብን። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ያደረጉት ንግግር ከፍተኛ ትችት እንዲሰነዘርባቸው እያደረገ ነው። ጠቅላይ ሚኒስትሩ ተአምር የሆነ የኢኮኖሚ እድገት ሀገራችን አስመዝግባለች ማለታቸው ይታወሳል። እርሳቸው እንዲህ የሚሉላት ሀገር ታዲያ በሰብአዊ ቀውስ ውስጥ ሆነው ከተረሱ የዓለም ሀገራት ውስጥ በሁለተኛ ደረጃ ላይ እንደምትገኝ አንድ ዓለም አቀፍ ጥናት አረጋግጧል። ሚሊዮኖች ማቆሚያ በሌላቸው ግጭቶች ተፈናቅለው በየመጠለያው ስለ መረሳታቸው ነው ሪፖርቱ የሚያሳየው። በሌላ በኩል ጠቅላይ ሚኒስትሩ የሚሰራውን ስራ ሁሉ አትተቹ ሰርታችሁ አሳዩ በሚል ላደረጉት ንግግር ጀዋር መሀመድ ስልጣን ልቀቅና እናሳይሃለን የሚል ምላሽ ሰጥተዋል። የጀዋርን ስልጣን ልቀቅና እናሳይሃለን የሚለውን ይህንን ምላሽ በዝርዝር የምናስደምጣችሁ ይሆናል። ኦርቶዶክሳውያን ካሁን በኋላ መስቀል አደባባይ ድርሽ እንዳትሉ ተብሏል። ካሁን በኋላ ኦርቶዶክሳውያን መስቀል አደባባይን መጠቀምም ሆነ ድርሽ ማለት እንደማይችሉ በከንቲ አንቲባ መገለጹን የተሰማው የደብረ አስተዳዳሪዎች፣ የሀገረ ስብከት ኃላፊዎች፣ የሰንበት ትምህርት ቤት ተወካዮች እንዲሰበሰቡ ተደርጎ ካሁን በኋላ ቦታው ይፈለጋል። ማንኛውም ኦርቶዶክሳዊ መስቀል አደባባይን መጠቀም አይደለም ድርሽ ማለት አይችልም፣ በሚል ማስጠንቀቂያ እንደተሰጠን የተሰማው በዜናችን የምንመለከተው ጉዳይ ነው። የአዲስ ኢንሳይደር ቤተሰቦች፣ እነዚህ መረጃዎች በዝርዝር እናደርሳችኋለን እናንተም እስከ መጨረሻው አብራችሁ እንድትሆኑ ለቻናላችን አዲስ የሆናችሁም ሰብስክራይብ እያደረጋችሁ እንድትቀላቀሉን ቪዲዮንም ላይክ በማለት እንድትጀምሩ በአክብሮት ጋበዝን። መልካም ቆይታን ተመኘን። ጠቅላይ ሚኒስትሩ ሚራክል የሆነ የኢኮኖሚ እድገት አስመዝግባለች የሚሏት ሀገር ኢትዮጵያ በሰብአዊ ቀውስ ውስጥ ሆነው ከተረሱ የዓለም ሀገራት ውስጥ በሁለተኛ ደረጃ ላይ እንደምትገኝ አንድ ዓለም አቀፍ ጥናት አረጋግጧል። ሚሊዮኖች ማቆሚያ በሌላቸው በግጭቶች ተፈናቅለው በየመጠለያው ስለመረሳታቸው ነው ሪፖርቱ የሚያሳየው። ጥናቱን ያወጣው የኖርዌይ የስደተኞች ካውንስል ነው። ኢትዮጵያውያን ተፈናቃዮች በቀውስ መረሳት በሁለተኛ ደረጃ ላይ ካውንስሉ አስቀምጧቸዋል። የኖርዌይ የስደተኞች ካውንስል ባወጣው ዓመታዊ ሪፖርት በዓለም ላይ ከፍተኛ ተፈናቃይ ቀውስ ውስጥ ወድቀው የተረሱ ካላቸው አስር ሀገሮች መካከል ኢትዮጵያ በሁለተኛ ደረጃ ላይ ነው የምትገኘው። ካውንስሉ የመፈናቀል ቀውስ ያጋጠማቸው ሀገሮችን በተመለከተ ያጠናቀረው ሪፖርት ግንቦት 25 ቀን 2017 ዓ ም ይፋ አድርጓል። በኢትዮጵያ ግጭት መቀጠሉ የዜጎች መፈናቀል እንዲጨምር ማድረጉን ያመላክታል። ካውንስሉ ሰብአዊ ቀውስን በተመለከተ ሪፖርት ማውጣት ከጀመረበትም ከዛሬ ዘጠኝ ዓመት ወዲህ ኢትዮጵያ በዓለም ላይ በሰብአዊ ቀውስ ውስጥ ሆነው ከተረሱ ሀገሮች በሁለተኛ ደረጃ ስትቀመ ሲቀመጥ ይህ ለመጀመሪያ ጊዜ መሆኑንም ይገልጻል። ካሜሩን፣ ኢትዮጵያ፣ ሞዛምቢክ፣ ቡርኪና ፋሶ፣ ማሊ ኡጋንዳ ኢራን ኮንጎ ሆንዱራስ ና ሶማሊያ በካውንስሉ ሪፖርት በቅደም ተከተል ተካተዋል በኢትዮጵያ በርካታ ቁጥር ያላቸው ተፈናቃዮች ሰብአዊ እርዳታ ለማቅረብ ሊደረስባቸው የማይችል ቦታዎች ውስጥ መሆናቸው የእርዳታ ፍላጎት በከፍተኛ መጠን መጨመር የፋይናንስ ድጋፍ ማሽቆልቆል ና የድጋፍ አቅርቦት አሳሳቢ መሆን የጤና አገልግሎት አለመኖር ደህንነቱ የተጠበቀ መኝታ ቤት አለመኖር ና ለቀውሶ የተሰጠው የሚዲያ ሽፋን ዝቅተኛ መሆን እንደ አውሮፓውያን አቆጣጠር በ2024 የነበረው አሳሳቢ ሁኔታ በ2025 ተባብሶ እንዲቀጥል ማድረጉን ሪፖርቱ ያትታል። በአማራና በኦሮሚያ ክልሎች የሚካሄደው ግጭት የመቀነስ አዝማሚያ አለማሳየቱ በትግራይ ክልል በነበረው ጦርነት የተፈጠረው ቀውስ ንዝረቱ የቀጠለ መሆኑን ሪፖርቱ ጠቅሷል። በእነዚህ ሁሉ ቀውሶች ውስጥ ያለችውን ሀገር የሚመሩት ጠቅላይ ሚኒስትር አብይ አህመድ ግን ኢትዮጵያ ሚራክል የሆነ እድገት አስመዝግባለች ብለዋል። አብይ ሲናገሩ ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው እያለው ብለዋል። በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታ ያለው እድገት ሳይሆን ሚራክል ወይም ተአምር ነው ባይ ናቸው፣ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ይህንን ያሉት በሀገሪቱ ብሔራዊ ቴሌቪዥን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ላይ በአራት ተከታታይ ክፍል እየተላለፈ በሚገኘው ቃለምልልሳቸው ላይ ነው። ጠቅላይ ሚኒስትሩ ሐሙስ ምሽት በተላለፈው ቃለምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄ አንስተው ተናግረዋል። ጠቅላይ ሚኒስትሩ በቅርቡ የህክምና ባለሙያዎች እንዲሁም መምህራን ያነሷቸውን የደሞዝ ጥያቄዎች ሌጅትሜት ወይም ትክክለኛ ናቸው ያሉ ሲሆን ሐኪሞች፣ አስተማሪዎች ወታደሮች፣ ፖሊሶች፣ ሚኒስትሮች፣ ጠቅላይ ሚኒስትሩ ሁላችንም የደሞዝ ጥያቄ አለን የሚል ንግግር ነው ያደረጉት። በሀገሪቱ ያሉ የሕክምና ባለሙያዎች የደሞዝ የጥቅማጥቅምና ሌሎች ጥያቄዎችን በማንሳት የስራ ማቆም አድማ ማድረጋቸው ይታወቃል። ከዚሁ ጋር በተያያዘም በርካታ የሕክምና ተቋማት እየተሰጠ ያለው አገልግሎት አሁንም ድረስ መስተጓጎል እንደገጠመው ነው። ፖሊስም በአድማው ላይ ተሳትፈዋል ያላቸውን የሕክምና ባለሙያዎችን አስሮ አንዳንዶቹንም በአመፅ ማነሳሳት በሽብር ወንጀል ከሷቸው በስር ላይ እንደሚገኙ ይታወቃል። ጠቅላይ ሚኒስትሩ ታዲያ በኢትዮጵያ ያለው የኢኮኖሚ እድገትም ሚራክል ነው የሚል አገላለጽን መጠቀማቸው አነጋጋሪ ሆኗል። በሌላ በኩል ጠቅላይ ሚኒስትሩ ሰርታችሁ አሳዩኝ የሚል ይዘት ያለው ንግግርም አድርገዋል። ተቺዎቻቸው የሚሰራውን ሁሉ ከመተቸት ወጥተው ሰርተው እንዲያሳዩዋቸው ነው ጠቅላይ ሚኒስትሩም በንግግራቸው ያሳሰቡት። ይህም ታዲያ ምላሽ እንዲሰጣቸው አድርጓል። ስሩና አሳዩኝ ለሚለው የጠቅላይ ሚኒስትሩ ማብራሪያ በቅድሚያ ስልጣን ልቀቅና እናሳይሃለን የሚል ምላሽ ከኦሮሞ ፖለቲከኛው ጃዋር መሐመድ ተሰጥቷቸዋል። ጠቅላይ ሚኒስትሩ ኢኮኖሚን እንዴት ማሳደግ ሚቻል ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ማየት የቻሉ ቢሆኑም ያንን እንዳልተጠቀሙበት ነው ጀዋር መሐመድ የሚገልጹት። ጤነኛ መሪ በአንተ ቦታ ቢሆን ኖሮ አንተ ለጦርነት ያባከን ከሆን ስልሳ ቢሊዮን ዶላርን ማለትም ሰላሳ ቢሊዮኑ በትግራይ አስር ቢሊዮኑ በአማራና ሀያ ቢሊዮኑ በኦሮሚያ እንዲሁም እንደ ሕፃን በብልጭልጭ ላይ ያባከን ከሆን ሁለት ነጥብ አምስት ትሪሊዮን ብርን ለሚሊዮኖች የስራ እድል የሚፈጥሩ የውጭ ምንዛሪዎችን በመቀነስና ገቢን መጨመር የሚያስችሉ ወሳኝ መሰረተ ልማቶች፣ የግብርናና ኢንዱስትሪ ምርትና ምርታማነትን የሚያሳድጉ ፕሮጀክቶችን ለመስራት ያስችሉ ነበር ብሏል ጀዋር መሐመድ። ለአብነትም በመለስ ዜናዊ ታቀዱና የተጀመሩ የነበሩ ፕሮጀክቶችን ጠቅላይ ሚኒስትር አብይ አህመድ እንዲቋረጡ በማድረግ ገ ገንዘቡን ለጦርነትና ለብልጭልጭ መጫወቻዎች እንደዋሏቸው ነው የሚጠቅሱት። የማዳበሪያ ፋብሪካዎች፣ የስኳር ፋብሪካዎች፣ የባቡር መንገድ የመሳሰሉት ጠቅላይ ሚኒስትር አብይ አህመድ ያስቆሟቸው ፕሮጀክቶች እንደሆኑም አቶ ጀዋር ገልጸዋል። እነዚህ ፕሮጀክቶች ቢጠናቀቁ ኑሮ ብዙ ሚሊዮኖች ለሚቆጠሩ ዜጎች የስራ እድል ፈጥረው ብዙ ሚሊዮን ዶላርም የውጭ ምንዛሬን ያስገኙ ነበር ብለዋል። አብይ በሀገር ገንዘብ እቃቃ ሲጫወቱ ከርመው ማፈር ሲገባቸው አይናቸውን በጨው ታጥበው ሊኩራሩ ይሞክራሉ ያሉት አቶ ጀዋር የአንድ ሀገር መሪ ኃላፊነት ሰፈር እየመረጡ ብልጭ ልጭ ማብራት፣ ዛፍ ላይ እየጠመጠሙ አብሮ ፎቶ መነሳት ሳይሆን የሀገር መሪ ኃላፊነትም በእውቀት ላይ የተመሰረተ የኢኮኖሚ ፖሊሲና እቅድ ማውጣት፣ ብቃት ያላቸውን ኃላፊዎችን መልምሎ እንዲያስፈጽሙ ማሰማራት፣ ተፈጻሚነቱን በየጊዜው መከታተልና በመገምገምም ግድፈቶች ካሉ ማስተካከያ አቅጣጫን ማስቀመጥ ነው ብለዋል። አቶ ጃዋር ለጠቅላይ ሚኒስትር አብይ አህመድም በሰጡት ምላሽም መስቀል አደባባይ ከኦርቶዶክስ ተነጠቀ ተባለ። ካሁን በኋላ መስቀል አደባባይን መጠቀምም ሆነ ኦርቶዶክሳውያን ድርሽ ማለት አትችሉም ተብሏል የሚል መረጃ ተሰምቷል። ጉዳዩ የተሰማው ከአዳማ ነው። ግንቦት 27 ቀን 2017 ዓ ም የአዳማ ከተማ ከንቲባ የደብር አስተዳዳሪዎችን፣ የሀገረ ስብከት ኃላፊዎችን፣ የሰንበት ትምህርት ቤት ተወካዮችን በመሰብሰብ ቦታውን ለስራ ፈልገኗል። መስቀል አደባባይን ከዚህ በኋላ መጠቀምም በስፍራው መገኘትም አትችሉም እንዳሏቸው አንዳንድ መረጃዎች አመላክተዋል። ቀጣይ ማለት ጀምራችሁ ወደዚህ ስፍራ መምጣትም መጠቀምም አትችሉም የሚል ማሳሰቢያ ማስጠንቀቂያ እንደተሰጣቸውን የተነገራቸው ይህን ተከትሎ ታዲያም ጳጳሳት የደብረ አስተዳዳሪዎች የሀገረ ስብከት ኃላፊዎች መንግስት ያለውን ተቀብለው ተስማምተው አመስግነው ከስብሰባ ሰባ ወጥተዋል ይላል መረጃው መስቀል አደባባይ የናዝሬት ወይም አዳማ ከተማ ከተቆረቆረ ጀምሮ ካህናትና ምእመናን ሲጠቀሙበት እንደነበረ የተነገረው ከንቲባው ከሀገረ ስብከቱ ሊቀ ጳጳስ ጋር ለረዥም ጊዜ አውርተናል ሲሉ ነው የሚገልጹት ስለሆነም በ2018 ዓ ም በናዝ ማድሬት ሳዳማ ከተማ በተለመደው መልኩ የመስቀል በዓል በመስቀል አደባባይ እንደማይከበር ነው መረጃው እየጠቆመ ያለው። ውድ የአዲስ ኢንሳይደር ቤተሰቦች፣ ለሰዓቱ የያዝናቸው መረጃዎች ያደመጣችሁትን ይመስል ነበረ። ስለተከታተላችሁን፣ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌሎች መረጃዎች እስክንገናኝ ቸርቆዩን